ልጆች እንዴት ናችሁ? ስሜ ማኪባ ተክላ ይባላል። አሁን የምገኘው የልጆች ልብ ወግ ነው። እናቴን ይዤላችሁ መጥቻለሁ። እናቴ ስምሽን አስታውቂልኝ። እሺ፣ ስሜ ዘባደር እባላለሁ የማኪባ ወላጅ እናት ነኝ። እንኳን ደህና መጣሽ። አመሰግናለሁ። አንቺ ድሮ ሞ ምፈልግም ነበር አስተማሪ ድሮ የምትወጂው አስተማሪ ማን ነው? ጋሻ መድ ይባላል። ከሴትስ? ሰብለ እሺ፣ ድሩ ምን ትጫወቱ ነበር? ጭቃ እጭቃ እያበካን ነበር። ምን ትጫወተው? ከዛ ሰኞ ማክሰኞ ይሌሽ ነው። ከዛ ውጭ አንጫወትም፣ ስራ ነው የምንሄደው። ምንስራ? ምን ስራ ነው አንቺ የምትወጪው? ቡና ማፍላት፣ ቤት ማጽዳት። ምትወጭስ ትምህርት ምንድነው? አማርኛ። ከአማርኛ ውጭ ሂሳብ። አንቺ መደማማ መቀነስ ነው የምትይው? ሁሉንም እችላለሁ፣ ብቻላለሁ። አንቺ ስታድጊ ምን መሆን ነው ምትፈልጊው? ምኞቴ ብዙ ነው። አንዱን ወይ ሁለቱን ንገሪኝ። እንደ ቢኒያም ዶክተር ቢኒያም ዶክተር ቢንያም ምን ማድረግ ነው የምትፈልጊው? መርዳት፣ የተቸገሩ ሰዎችን ለማገዝ ማለት ነው። ከዛ ውጭ ሴና ምን ትሆኛለሽ? ሌላ ኔ ቡድነት የወዙ እሺ፣ ንገርኛ። አንደኛ ሼፍ፣ እሺ፣ ከዛ ሆስተስ፣ ከዛ አውሮፕላን አብራሪ፣ ከዛ ዶክተር እሺ፣ ከዛ ወቃል። ለምን ሾፍ መሆን መምረጥ እና ሼፍ መክበብ ምናምን ሳይ ቶጆ ለሸፍ መክብበት ከሸፍ መክብብ ምግቡ የሚጣፍጠው የትኛው ይመስልሻል? ሁሉም ይጣፍጣለሁ ይጣፍጣል። በጣም ነው የምትወጂው? አንቺ ስታስተናግጅ ሆስቴ ሆነች። ማን ነው አውሮፕላኑ የሚያበራው? መጀመሪያ አስተካክልላቸውና ከዛ ሆስቴስ ሆናል። የት ሀገር ነው ማብረር የምትፈልጊው? ሀገር የት የት? አሜሪካን እና ዱባይ። ኢትዮጵያ ውስጥ? ኢትዮጵያ ውስጥ ባህባ ጎንደር ብዙ ነው። ሁሉንም ሀገር የት ነው ተወደሽ አደግሽው? ሰሜን ጎንደር እዛ ማሰብሽ ነገር ምን አለ? ሁሉ ነገር አለ። ማድረሰው ለምሳሌ እናት ያለች ሀገር ያለ ሁሉንም አስታውሳለሁ። አንቺም ሄደሽ ነበረ ታውቂዋለሽ፣ ጎንደር ሄደሽ ሳል- ምን ምን አየሽ ከብቶችን እና በሬዎችን። አይቻልም አትሽን በስልክ ታገኛታለሽ? አ ምን ምን ለምትያት? እንዴት ናችሁ? ቤተሰብ ሰላም ነው? አገር ሰላም ልብኝ። አባትሽ ቤተሰቦችም ትደውያለሽ ምን ታያቸዋለሽ? እነሱም እንደዛ ነው ምላቸው። በጣም የምትወጁ ምግብ ምንድን ነው? እኔ ሽሮ መስራት። የምትፈልጊውም ሽሮ ነው? እኔ ሁሉንም ምግብ ሰራለሁ። ምን ምን? ድንች፣ ሽሮ እና ሌላውንም ሰራለሁ። እንዴት ነው የሚሰራ ሽሮ? መጀመሪያ ነ ዘይት ታረጊያለሽ። ዘይት ሲግል ሽንኩርቱን ታረጊያለሽ። ከዛ ሽንኩርቱ ከበሰለ በኋላ ውሃ ታረጊና ከዛ ውሃው ምናምን ሲፈላ ሽሮን ትጨምሪበታለሽ። ድንች ሲሰራ እንዴት ነው? መጀመሪያ ላይ እንደገና ዘይትና ሽንኩርት ታረጊያለሽ። ከዛ ዘይትና ሽንኩርት አብሮ ሲቆላና ከዛም በኋላ በርበሬ ተደርጊያለሽ። እሺ፣ በርበሬ መዝም ይደረጋል ከፈለክ። ከዛም በኋላ ድንቹን ታረጊና ውሃ ትጨምሪበታለሽ። ድንች ከየት ነው የሚመጣው? መጀመሪያ ላይ ከመሬት ይበቅልና ከዛም በኋላ ይታጠብና ይሸጣል ይሸጣል እኛም ገዛዋለን ማለት ነው። እንጀራ እንዴት እንደሚጋገር ደግሞ ንገሪኝ። እንጀራ መጀመሪያ ዱቄት ፈጭና፣ ከዛ ታወኪያለሽ፣ ከዛ ሶስት ቀን ይቆይና ትጋግሪያለሽ። ብሎ እንዲጋገረው ሶስት ቀን ተቀምጦ፣ ሶስት ቀን ይቀመጥና አፍሲ ይጣልና ከዛ ይጋገራል። ለምንድን ነው ሶስት ቀን የሚቀመጠው? እንዲጣፍጥ መሰለኝ። እንዲቦካ ነው። እንዲቦካ ጋግረሽ ታቂያለሽ እንጀራ ግን ለምንድን ነው አይን ያለው? አይን ያለው ቅድም ቦካ ብለሽኝ አልነበረ? ስለ ቦካ ነው ስለ እንጀራ እኮ። አይ እንዴት ለመድሽ ምግብ መስራት? ከማን አይተሽ ነው? ካንቺ የምትወጂው ምግብ ምንድነው? እኔ ስሰራ ከሽሮ ውጭ ፍፍ እኔ የለሁኝ ስመጣ ምንምን ሰርተሽ ነው የምጠብቅኝ? ቤት አንደኛ ሽሮ፣ ከዛ ድሚት ነው የምሰራው። ሌላስ ቡና ሀላለ ቡና እንዴት ነው የሚፈላው? መጀመሪያ ላይ ቁሻሸካሪ ይለቀማል፣ ከዚ ይታጠባል፣ ከዛ ይቆላና ይፈጫል። ከዛ ዱቄቱ ምናምን ጀበና ውስጥ ይገባና ውሃ ተደርጎ ይፈላና ይጠጣል። ቡና ሲጠጣ የመጀመሪያው ምንድን ነው የሚባል? አቦል፣ ቶና፣ በረካ። ሽንኩርት ስከትፌ ቤላችን ቆርጦሻጋ? አንድ ቀን ብቻ ቀን አልቆረጠ። ለምን ቆረጠሽ ሽንኩርት? መሶ እሳት ላይ እንድትጠጊ አልፈልግም። እሳት ያቃጥላል፣ ቢለዋ ደግሞ እጅሽን ይቆርጠሻል ስለምል ነው እንጂ አንቺ መስራት ትፈልጊያለሽ። ጥንቃቄ አርግሽ። ኢትዮጵያ ምን አይነት ምግብ ትወዳለች? ሶ የተገኘውን ነው ኢትዮጵያን ተወጃታለሽ። ባንዲራው ምን ምን አይነት ነው? አረንጓዴ፣ ቢጫ፣ ቀይ ሆኖ መሀል ኮኮብ ነው። ሰማያዊ። ለምን አረንጓዴ፣ ቢጫ፣ ቀይ ሆነ ባንዲራው? አረንጓዴ ልምላሜ። እሺ። ቢጫ ሰላም። እሺ። ቀይ ደግሞ መሥዋዕትነት የተከፈለበት ነው። ጎበዝ። ጧጧት ባንዲራ ይሰቀላል ትምህርት ቤት። ለምንድን ነው የሚሰቀለው? ኢትዮጵያን ስለምንወዳት። ኢትዮጵያ የት ነው ያለች? ኢትዮጵያ ኩና ይኩናት ያለች። እና ምን ትያታለሽ ብታገኛት? ሰላምላታለ ኢትዮጵያ በጣም የምትፈልገው ከኛ ምንድን ነው? እኛ ራሳችን ነው ፋትልግ ሌላ። እስኮ እኛ ራሳችን ትፈልገናለች። ሌላ ምን እንዲሆን ትፈልጋለች ኢትዮጵያ? ሰላም። ምንድን ነው በእኔ እድሜ እያለሽ ምግብ መስራት ትውጪ ነበር? አልችልም ነበር። የአንችን እድሜ እያለሁ አልችልም። ለምንድን ነው? ከብት ነበር መጠበቀው። ከብት መጠበቅ ከባድ ነው ቀላል ነው? ከባድ ነው፣ ዝናብ አለ፣ ብርድ አለ። ልጅ እያለሽ አንቺ ቀን ሙሉ ምን እንደምታደርጊ ከብት ጠብቃለሁ፣ አረሞ እናርማለን በቃ እና ከቤት ሄደን ቡና ቤት ማጽዛት አረሞ ምንድን ነው? አረሞ ማለት ከእህሉ ውስጥ የሚወጣ ቆሻሻ ማለት ነው። እህል ያልሆነ ተነቅሎ ይጣል። እሱን እየነቀላችሁ ነው የምትሉት? አዎ እሱን እየነቀለ ነው የምንውለው። ከብት ስጠብቁ ምንድን ነው የምታረጉት? ከብቶቹን ሌባ እንዳይወስዳቸው መጠበቅ እና ሳር ወዳለበት ደግሞ ከብቶችን ይዘን መሄድ፣ ሲመሽ ወደ ቤታቸው ይዘን መምጣት ስራችን ይሄ ነው። እናንተ ትምህርት ቤቱን በሰዓቱ ነው የምትደርሱት? በሰዓቱ አንደርስ፣ በሰዓቱም አንሄድ። ምን ለእናንተ እኛ አንዳንድ ቀን ትምህርት ቤት የምንሄድ መጥተን መተን ደግሞ ከቤት የቤት ስራ እንሰራም አናጠናም። የምናጠና ማታ ለሊት ማለት ነው። መብራት ማታ የምታጣንት ቀን ስራ እንውልና ኩራዝ የሚባለው ለሚበራ እሱን አብርተን ማታ ነው የቤት ስራ የምንሰራው የምናጠናው። ኩራዝ ምንድን ነው? ክር ላይ የሆነ ቃለ እዛ ጋዝ ይጨመርበትና እሷ ትበራለች። ዘጋ ማለት ነው። ምን ምን ነው የምታደርጉ? ክረምት ዝናብ ስለሚዘንብ ቤታችን ቁጭ ብለን እናጠናለን። ድሮ ክረምት ሲሆን ምን እንደምን ታደርጉት? ከብት መጠበቅ፣ ስራ መስራት ነው እንጂ እንደ እናንተ ቁጭ ብለን አንውልም። ክረምት? አዎ እንሰራለን። ክረምት ክረምት ዝናብ ቢዘምባቸው ታና ዝናቡ አሁን ተመራቂ ነሽ መቼም ትመረቂ ምሳኔ ሃያ ሁለት አንደኛ ክፍል ስትገቢ ምን ምን አይነት ነገሮችን ማሻሻል ትፈልጊያለሽ? በደንብ እንዳጠና፣ እሺ። ከዛ ከመጤን በአግባቡ እንድከታተል፣ ከዛ አስተማሪዎች እንዳከበ ትልቅ ስትሆኝና ስታድጊ ያው ስራ ስትይዥ ምንድን ነው የምታደርጊልለኛ? የመጀመሪያ ደግሞ ዝ ይችላል፣ ስልክ እገዛልሻለሁ ወይ ደግሞ ስራ ስልክ ለምንድን ነው የምትገዥልኝ? አንቺ ስልክ ስለተበላሸና ምን አይነት ስልክ ትገዥልኛለሽ አንቺ? ነው ማስማርጠሽ፣ እንጂ እኔ የለሁ። ለአባባተሽ ምን ትገዥለታለሽ? ለአባባተሽ ቤት። ለምንድን ነው ቤት የምትገዥለት? ቤት ስለምፈልግ አባባት። ጸጉርሽን ለምንድን ነው እንደዚህ ያደረግሽ? ዛሬ ዛሬ እንደዚህ አደረግኩት ስለመቀረት። የት ለመሄድ ፈልገሽ ነው? ማያ ሚዲያ ቤት ምናምን። ትምህርት ቤት አታረጊም? እኔ ስትወልጅ ምንድን ተሰማሽ? ያው ትንሽ ያማል። አንቺ በጣም ደስ የሚልሽ ነገር ምንድን ነው? ሰላም እፈልጋለሁ ወዳለሁ ኬታገ ዓለም በሙሉ ሰላም እንዲሆን እፈልጋለሁ። እሺ አሁን የምትወጂው ትምህርት ምንድን ነው? ኬስ ምትወጃት? አስተማሪ ሚስ ምንዳ? የትምህርት ቤት ጓደኛ በጣም ምትወጃት ማናት? ኤዶ። ያው ሚስጥር ምታዋሪያት ኤዶ? ምን ነው ጓደኛሽ ያደለች ድንገት እሷ ሚስጥር ነገር ብታወጣብኝ፣ አንቺ ግን አታወጪኝ። እሺ። ከኤዶም ጋር ትምህርት ቤት ምን ታደርጋላችሁ? እሺ፣ አትረብሹ እነ ቤት ልህምስ ሰውም እንደዛ አብረን እንጫወታለን፣ አብረን እናጠናለን። ከጓደኞች ጋር አብረን ብዙ ነገር እናደርጋለን። እንዴት ነው የምትጫወቱ? ገመዝ ላይ እዋዝዌ ምናምንቶችን እንጫወታለን። በአንቺ እድሜ ላሉ ልጆች ምን ትመክሪያቸዋለሽ? ቤተሰባቸው እንዲወዱ እሺ፣ ታላላቃቸው እንዲያከብሩ፣ እሺ ታናንሻቸው እንዲያከብሩ። ክፍል ውስጥ ናቸው ተወጁ መዝሙር ምዘምሩት ምናምን ምንድነው? አንድ ልጅ ነበረች ምላ እሺ ዘመሬ አንድ ልጅ ነበረ አጭራሩ ሚሏት ድንጋይ ላይ ቁጭ ብላ ንፋስ ወሰዳት፣ የቀበና ውሃ ምንጩ ደሰረሰ ምንም ሰና ጠና ፈተና ደረሰ አባው ሮብ ሲማ ፈረሴ ወልቀብኝ ፈረሴ ላነሳሰ ኮቴ ወደቀብኝ ያችናቲ ስማ ገረፈችኝ በሰማ የሰማው ቅሬታ አልጋ ጥፉ ምኝታ አትንጫጩ ልጆች እመጣለሁ ሰምቼ ዳቦ ቆሎ ቆልቺ ቺ ቺ ቺ አልጋ ላይ ተኝቼ። እሺ በጣም ተወጁ ዘፋኝ በጣም ቲዲያፍሮ ዘፈኖስ ምንድን እንደሚለው ነው የምትወጅለት? ኢትዮጵያ ሚ መስፈንት ያለሽ ኢትዮጵያ ኢትዮጵያ ሀገሬ ሀገር ከአንቺ አይበልጥም ክብሬ። ክብር ምንድን ነው እንደ መውደት ምናምን፣ ታላላቆችን ማክበር ምናምን። ሚስጥር ስሚ የምትባይ፣ የማንም ሚስጥር መስማት ትፈልጊያለሽ? ያንቺ ለምን አንቺ ስለመወድሽ፣ አንቺ ሚስጥር መስማት ትፈልጋለሁ። ሌላስ እና ከአባቴ አባትሽን አስተዋወቂያቸው። ለልጆቹ ሀይሉ ደመቁ ወደ ግብርጅት የእናትሽን ስም ደግሞ ሙሉን አስተዋወቂያቸው። ለወደ አዲስ ተፈራ እንግዳ ዘላቃ ውብሻት አባትሽን ትወጃዋለሽ? አባዬ በጣም ወዳለ። ለምን? አባዬ ብዙ ነገር ስለሚያረግል። ምን መልእክት አለሽ የምታስተላልፊለት? አባዬ ወደኋላ ግጥማለሽ አለን

አባትሽን ምን ስታደርጊ ነው በጣም ደስ የሚለው? ትምህርቴን በአግባቡ ስከታተል ሳላቋረጥ ስማ ደስ ይላል። ለአንቺ ማለኝ። እሺ የመኖሪያ ምክንያት ምን ችው? የህይወቴ ሴቴ ፍቅር፣ የሰላም ሙላቴ፣ ቀድማሽ የመጣ የጸጋ በረከቴ፣ ደስታሽ ጠምቆይ ብራ ኑሪልኝ እናቴ። ወድሻለሁ። እኔም ወድሻለሁ። ለምንድነው የምታደርጊ ነበር

እንዴት ቻልሽ? እስልምና ለማንድ ማንም ያስተምርሽ? መምህር ለልጆች የምትችያቸውን አባባሎች ንገሪያቸው። የቆጡን አወርድ ብላ የብብቷን ጣለች። የነ ቶሎ ቶሎ ቤት ግድግዳ ሰምበሌጥ። የላጭ ልጅ ቅማል በላት። ሰርገኛ መጣ በርበሬ ቀንጥሱ። ውሻ በቀደደው ጅብ ይገባል። አንበሳ ሲያረጅ የዝንብ መዋያ ይሆናል። ፋፒኒ ራሷን ጭምታቂ ወይ ጠይቂ ጠላው ቀጭን ነው። ለምን ጠላው ቀጭን ሆነባቸው? ዘመደ ብዙ ብዙ ነው። ውሃ ስጨምሩ ስጨምሩ ጠላው ቀጭን ሆነባቸው። እሺ ሲሮጥ ያው ታጠቁት፣ ሲሮጥ ይፈታል። ለምንድን ነው የሚፈታው? እኔ እንጃ። የቆጡ መውረድ ብላ አይዩ ብሳንጣለች። ለምንድን ነው የዱሮ ቤት የምትወጁ እንስሳ ምንድን ነው? የቤት እንስሳ ውሻ። የዱርስ? ጅብ። ጅብ አንበሳም እወዳለሁ። ለልጆቹ ምንድን ነው ያመጣችላቸው? ውዝዋዜ። ምን አይነት ውዝዋዜ? እኔ ጉበስ ስለሆንኩ ሁሉንም እጨፍራለሁ። ሁሉ ትጨፍሪያለሽ? እስኪ ቻለሽ ፈታለሁ እያየሽ ብዙ ስለጨፈርኩኝ ትንሽ ምግብ መብላታለሽ። ልጆች የጨፈረ ወደዳችሁት፣ እንደኔ መሆንኩ ከፈለጋችሁ ክረምት መለማመድ አለባችሁ። እወዳችኋለሁ። ከልጄ ጋር የነበረን የልጆች ልብ ወግ ጨዋታ ይሄን ይመስላል። እናመሰግናለን። ይህን ፕሮግራም እኮ ወደዳችሁት፣ ላይክ ሼር፣ ሰብስክራይብ ያድርጉ። እወዳችኋለሁ።